ሰላም ጤና ይስጥልና አድማጭ ተመልካቻችን፣ ከቶፕንስ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። ባለቤት አልባና በበሽታ የተጠቁ ውሾችን ለማስወገድ የሚያገለግል መድኃኒት በግዢ ሂደት ላይ እንደሚገኝ ተገለጸ። በባህር ትራንስፖርት የሚሰሩ ባለሙያዎች ዓለም አቀፍ ተወዳዳሪ እንዲሆን ለማድረግ እየተሰራ ነው ተባለ። በአማራ ክልል የተለያዩ አካባቢዎች ገቢ ለማሰባሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፍቃድ ሊመረምር ነው። የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽህፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታውቋል። ይህ በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፍቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል። ብሔራዊ ባንክ ባወጣው መግለጫ አዲሱ ፍቃድ መስጠት የአዲስ መተዳደሪያ ደንብ ዘመንን መጀመር መሆኑን በመጥቀስ በውጭ የውክልና ጽህፈት ቤቶች ላይ የሚደረገውን ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገሩን አስታውቋል። ብሔራዊ ባንክ እንደገለጸው የተሻሻለው አዋጅ በንግድና ቀጣናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኩ ጽህፈት ቤቶች የንግድ ፍቃድ አሰጣጥና ቁጥጥር በቀጥታ በራሱ ስልጣን ስር ያደርገዋል የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጣናዊ ትስስር ሚኒስቴር ስር በነበሩ ፈቃዶች ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽህፈት ቤቶችን ዳግም ፈቃድ መስጠት ጀምሯል ብሏል ባንኩ አክሎም በአዲሱ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችን እየገመገበ መሆኑን ገልጿል በዚህም መሰረት በኢትዮጵያ የውክልና ጽህፈት ቤት ያለው ስታንዳርድ ባንክ ሽግግሩን ያጠናቀቀ የመጀመሪያው ባንክ ሆኗል ብሔራዊ ባንክ እንዳለው የውክልና ጽህፈት ቤት ጽፈት ቤቶችን የሚሰሩት እንደማገኛ የንግድ ማስፋፊያ ማዕከል ብቻ ሲሆን የገበያ ጥናት በማካሄድ ተቋማዊ ግንኙነቶችን በመገንባት እና የእናት ወይም ዋና ጽህፈት ቤት ባንኮችን በማስታወቅ ላይ ብቻ ያተኩራሉ። የባንክ አገልግሎትን መስጠት ወይም የገንዘብ ልውጦችን ማካሄድ ግን አይፈቀድላቸውም። ባለቤት አልባና በተለያዩ የበሽታ የጠቁ ውሾችን ለማስወገድ የሚያገለግል መድኃኒት ወደ ሀገር ውስጥ ለማስገባት በግዢ ላይ እንደሚገኝ የአዲስ አበባ ከተማ የአርሶ አደርና ከተማ ግብርና ኮሚኒኬሽን አስታውቋል። የትኞቹ ውሾች ባለቤት ሊኖራቸው እንደሚገባ የገለጹት የኮሚሽኑ ኮሚሽነር አቶ ባዩ ሽጉጤ ከዛ ባሻገር ግን አስፈላጊውን ክትባት መውሰድ እንዳለባቸው ተናግረዋል። በአሁኑ ወቅት በአዲስ አበባ በአማካኝ ከ28 እስከ 30 ሺ የሚደርሱ የጎዳና ላይ የሚኖሩ ወይም ባለቤት አልባ ውሾች እንደሚገኙ አንስተዋል ጎዳና ላይ የሚኖሩ ባለቤት አልባ ውሾች በዘመቻ ክትባት የመስጠት የማኮላሸትና እንዳይራቡ የማድረግ ስራ እንደሚሰራም ገልጸዋል በተለየ ሁኔታ ለበሽታ የሚያጋልጡ የታመሙ ውሾች ካሉም ህብረተሰቡ ላይ አደጋ እንዳያደርሱ ተቋሙ የማስወገድ ስራ እንደሚሰራ ተናግረዋል እነዚህ ውሾችን ለማስወገድ የሚያስፈልገው መድኃኒት እጥረት እንደነበረ ያነሱት ኮሚሽነሩ በአሁኑ ወቅት ያሉትን ችግሮች በማስተካከል ከውጭ ወደ ሀገር ውስጥ በማስገባት በግዢ ሂደት ላይ እንደሚገኝ አስታውቋል። ከዚህ ቀደም በኮሪደር ልማት ምክንያት የተነሺ አብዛኞቹ ውሾቻቸውን ትተው ይሄዱ እንደነበር የገለጹ ሲሆን ይህም የሚገኙትን ሁኔታ ይኖራል ብለዋል። በተጨማሪም በዚህ ዙሪያ የህብረተሰቡ ግንዛቤን ለመፍጠር ትኩረት ተደርጎ እንደሚሰራም ገልጸዋል። መግብርና ሚኒስቴር የከተማ ግብርና መሪ ስራ አስፈጻሚ አቶ ወስለሽ በቀለ በኩላቸው ከከተማ ውጪ ገጠር ላይም ቢሆን አንድ ሰው የራሱ ውሻ ሲኖረው ውሻውን መንከባከብና ማኖር የሚገባው በቤት ውስጥ መሆን እንዳለበት ተናግረዋል። በባህር ትራንስፖርት የሚሰሩ ባለሙያዎች ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ እየተሰራ ነው። በዓለም አቀፍ ደረጃ ሆነ በሀገር ውስጥ በዘርፉ ከፍተኛ የሆነ የሰው ኃይል ፍላጎት መኖሩን የገለጹት የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ስሜ ሙያው አድካሚና ከማህበራዊ ህይወት ለረጅም ጊዜ ያርቃል በሚል ያደጉ ሀገራት ወጣቶች በብዛት እንደማይሰማሩበት የገለጹ ሲሆን ይህ ደግሞ በማደግ ላይ የሚገኙ ሀገራት ላሉ ባለሙያዎች ትልቅ እድል መሆኑን ተናግረዋል። ነገር ግን በኢትዮጵያ የሚፈለገውን ያህል የሰው ኃይል ካለመኖር በተጨማሪ ዓለም ላይ ያለውን እድል መጠቀም እንዳልተቻለ አንስተዋል። በመሆኑም ይህንን ችግር ለመቅረፍ በርካታ ስራዎች እየተሰሩ እንደሚገኙ የገለጹት ሚኒስቴሩ ከእነዚህም ውስጥ በዘርፉ ብቁና የተማረ የሰው ኃይል ለማፍራት በዋናኛነት እንደሚሰራ ተናግረዋል። በቂ የባህር ላይ ትራንስፖርት ባለሙያዎችን ለማፍራት ከባህር ዳር ዩኒቨርሲቲና ከግል ባለሀብቶች ጋር በመሆን ስልጠና እየተሰጠ እንደሚገኝ አስታውቀዋል። በዚህ ስልጠና ለሚመረቁ ተማሪዎች የስራ እድል ጭምር እንደሚመቻች ገልጸዋል። ሚኒስቴሩ አክሎም ለመጀመሪያ ጊዜ በባህር ትራንስፖርት ላይ የሚሰሩ የኢትዮጵያ ሴት ወጣት ባለሙያዎች እንደሚመረቁ አስታውቀዋል። በርካታ የሰለጠኑ ባለሙያዎችን ማፍራት ከተቻለ እነዚህ ወጣቶች በዘርፉ በዓለም ላይ ተወዳዳሪ እንደሚሆኑ የገለጹ ሲሆን ሀገሪቱን በውጭ የምንዛሪ ገቢ ተጠቃሚ እንደምትሆን ተናግረዋል። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ። ይህንን ትዕዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮ ኃላፊነት የማይወስድ መሆኑን አስጠንቅቋል። ቢሮው ይህን ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያ ከትላንት በስቲያ ረቡ ኅዳር 17 በጻፈው ደብዳቤ ነው። መስሪያ ቤቱ ትዕዛዙን ለመመሪያዎቹ ያስተላለፈው የአማራ ክልልን ኢኮኖሚያዊ እንቅስቃሴ ገጥተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉና ሲያዘገዩ እንደነበር በደብዳቤው የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያን በማስከፈል የምርት ዋጋ እንዲጨምር ማድረጋቸውን አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውን ደብዳቤው አክሏል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞኖችና ከተሞች ኬላዎችን ሲያቋቁሙ የነበረው ገቢ ለመሰብሰብ በሚደረግ ጥረት እንደነበር አስረድተዋል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች መበራከታቸው የአሽከርካሪዎችን መጉላላት ማስከተሉ፣ እንዲሁም በዚህ ቦታዎች የሚጠየቁ ክፍያዎች የምርት ዋጋ ጭማሪ እንዲኖር ማድረጋቸውን አብራርተዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ እየገቡ በሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ሊያደርግ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ አድለው እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረምሩ መመሪያ ሰጥተዋል። እነዚህ ሀገራትና ማን እንደሚያካቱ ሲጠየቅ ኤጀንሲው ዋይት ሀውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህ ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዴሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራን፣ ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ ረቡ ዕለት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው ተጠርጣሪው ራህማኑላህ ላከንዋ ወደ አሜሪካ በአውሮፓውያኑ 221 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመውን ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። አድሎ ሐሙስ እለት ባጋራው የማህበራዊ ሚዲያ ልጥፉ ላይ መኖሪያና የስራ ፍቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያዘ ስለመሆኑ ምንም ያሉት ነገር የለም። አድማጭ ተመልካቾችን ከቶፕኒስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ